ሰላም እንደምን ሰንብታችኋል! ወዲ አዋጭ ቤተሰቦች፣ ከአዋጭ ዜና ጋር ጌታውን ታደሰ ነኝ። አብራችሁን ቆዩ። አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር በቅርቡ ከዚህ ዓለም በሞት ለተለዩ አንድ አባል ህጋዊ ወራሾች የአነስተኛ የብድር ህይወት መድን ሽፋን አገልግሎትን ሰጠ። ያዋጭ የገንዘብ ቁጠባና ብድር ህብረት ሥራ ማኅበር በቅርቡ ከዚህ ዓለም በሞት ለተለዩን አቶ ተሻለ አለማየው የህብረት ሥራ ማኅበሩ አባል ህጋዊ ወራሾች የአነስተኛ የብድር ሕይወት መድን ሽፋን አገልግሎት ሰጥቷል። አቶ ተሻለ አለማየው በሕይወት በነበሩ ጊዜ በህብረት ሥራ ማኅበሩ የቆጠቡትን ቁጠባና ሼር ወይም ዕጣ ለሕጋዊ ወራሾቻቸው ለሆኑት ወይዘሮ ትዕግስት ገመቹ ተመላሽ አድርጓል። በዕለቱም ህብረት ሥራ ማኅበሩ በምክትል ዋና ሥራ አስፈጻሚ ኦፕሬሽን ረዳትና የቅሬታ ሰሚ ክፍል ኃላፊ የሆኑት አቶ መስፍን በቀለ በአቶ ተሻለ አለማየሁ ህልፈተ ሕይወት የተሰማቸውን ጥልቅ አዘን በመግለጽ አዋጭ ከሚሰጣቸው አገልግሎቶች አንዱ አነስተኛ የብድር ሕይወት መድን መሆኑን በመግለጽ አባላት የወሰዱት ብድር በሕይወት እስካሉ ድረስ ብቻ የሚጠየቁ መሆኑን አንስተው፣ ሕይወት ሲያልፍ ግን የብድር እዳ ወደ ቤተሰብ የማይዘዋወር በመሆኑ የአባላችን የአቶ ተሻለ አለማየሁ የወሰዱት ብድር ሙሉ በሙሉ መሰረዙን አስታውቀዋል። ዛሬ የመጣሽበትን ዓላማ ስንረዳ ባለቤትሽ አቶ ተሻለ የህብረ ስራ ማህበራችን አባል ነበረ። በህብረ ስራ ማህበሩ እየቆጠበ ከአምስት ዓመት በላይ ነው አባል ሆኖ የነበረው እና ከአባልነቱ እየቆጠበ እያለ ደግሞ የማህበራዊ አገልግሎት ለቤት መስሪያና ወይም ለቤት አስፈላጊ ነገር ማሟያ የሚሆን ብድር ተበድሮ ነበረ። እንግዲህ ይህን ብድር በጋራ ስትመልሱ ነበረ እና በገጠመው ድንገተኛ አደጋ ምክንያት ከዚህ ዓለም ህይወቱን ማለፉን የሰማኑ በዚህ የህብረት ስራ ማህበራችን በጣም ማዘኑን፣ ሐዘናችሁ ሐዘናችን መሆኑን እንገልጻለን። ላንችም ለውድ ባለቤቱና እንደ ሰማኑ ሁለት ልጆች ያሉት የ12 ዓመት እና የ5 ዓመት ልጆች ለነሱም እጅግ መጽናናትን እንመኛለን። እንግዲህ የህብረት ስራ ማህበራችን ለአባላቶቻችን ብድር በሚሰጥበት ጊዜ አንዱ ትልቁ ነገር እዳውን አጋጣሚ ሆኖ የፈጣሪ ትዕዛዝ ሆኖ ሰዎች በሚኖሩባት እድሜ ላይ የፈጣሪ ትዕዛዝ ሆኖ ግን ያው እድሜው ሲደርስና በተለያየ ምክንያት ከዚህ ዓለም በሞት ሊለይ ይችላል። በሚለይበት ጊዜ እዳው ወይም ሀብቱ ወደ ሌላ እንዳይተላለፍ ከማድረግ አንጻር አንድ ትልቁ ስራ በአዋጭ ለየት የሚያደርገው ለህብረ ስራ ማህበሩ ተበዳሪ አባላት የኢንሹራንስ አነስተኛ የብድር መድን ዋስትና ያስገባል። ከዚህ አንጻር እንግዲህ አቶ ተሻለም በወቅቱ ብድሩን ሲወስድ ይህንን ኢንሹራንስ ከፍሎ ነበረና ከዛ በመነሳት ነው እንግዲህ ዛሬ እዳው ሙሉ ለሙሉ ተሰርዞለት በህብረት ስራ ማህበር ውስጥ ያለው የእሱ ደግሞ ቁጠባውንና እንደዚሁም ሼሩን አንድ ላይ ላንቺ ዛሬ የምናስረክበው ማለት ነው። አቶ መስፍን አያይዘውም ወይዘሮ ትዕግስት ገመቹ የህብረት ስራ ማህበሩ አባል በመሆን የባለቤታቸውን ራዕይ እንደሚያሳኩ ተስፋለኝ ብለዋል። ወይዘሮ ትዕግስት ገመቹ በበኩላቸው ባለቤታቸው የተበደሩት ብድር በመሰረዙ እሳቸውንም ከሀሳብ እንደገላገላቸው የገለጹ ሲሆን ባለቤታቸው የቆጠቡትን ቁጠባና ሼር ተመላሽ በመሆኑ መደሰታቸውን በመግለጽ አዋጭ በሀዘናቸው ሰዓት ከጎናቸው ሆኖ ስላጽናናቸውም ምስጋናቸውን አቅርበዋል። ስሜ ትዕግስት ገመች ነው። የሚባለው እኔ ከብሾፍቱ ነው መጣት ከመጣሁት ምክንያት እዚህ ባለቤት የተሻለ አለማዩ የሚባል እዚህ አባል ነበረ። በዲንገ ተደጋ ስልጠና ሄዶ እዛ በዲንገ ሞቷል። እዚህ ቁጠባ የጀመረ ወደ አምስት ዓመት በፊት ነው። ቦታም ደብረ ዘይት ነው፣ ቢሮ ማለት ነው። እዛ እኔም አንዳንዴ እጄ ቁጠባን የሚከፍል ነበረ። አሁን መድንገት ሱ ስለሌለ አሁን ያለውን ነገር ጠይቄ ወደ ቢሮ መጣሁት። ልጆች ሁለት ነው አለኝ። አንዱ አስራ ሁለት አመት ነው፣ ሁለተኛ ደግሞ ሰባት አመት ነው። ቤት ሊሰራ ነበረ ለዛ ነው ብሩ እንትን እዚህ ጋር ወሰደ ማለት ነው። ወደ ህብረ ስራ ማህበራችን ቤተሰቦች አብራችሁን ስለቆያችሁ ከልብ እናመሰግናለን። ደህና ነው።